በምስራቅ ጎጃም ሀገረ ስብከት አዋበልጣቤት ቅዱስ ጊዮርጊስ አንድነት ገዳም፣ በአማኑኤል ከተማ የዋሻ ተክለ ሃይማኖት የሴቶች አንድነት ገዳም፣ ይሄ በቅርብ ጊዜ የሆነ ነው። ሙሉ ንብረታቸው ተወስዶባቸዋል። እመምኔቷ ተወስደው በዓለም ሰዎች ላይ እንኳ የማይፈጸም አስነዋሪ ድርጊት ተፈጽሞባቸዋል። ብዙ ቁሳቁሶች ተወስደዋል። ከገንዘብ እስከ እህል ማለት ነው። የመጠበቂያ መሳሪያዎቻቸው ከመንግስት የተሰጣቸውም ተቀምተዋል። መነኮሳቱና መነኮሳያቱ የጥይት ድምፅ በሰሙ ቁጥር በአታቸውን ትተው በየቦታው ተበትነው ሳይመለሱ ቀርተዋል። ገዳሙ አሁንም በውጥረት ላይ ይገኛል። ማነው ሊጠብቀው የሚችል? መንግስት አይደለም ወይ? በሰሜን ጎጃም ሀገረ ስብከት በአዴት ከተማ ጌቴሲማኒ ፍልሰታ ለማርያም ደብር፣ በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ በላይ ጋፊት ቅዱስ ገብርኤል ቤተ ክርስቲያን በሰሜን ጎጃም በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? በአጠቃላይ ካህናትና ምዕመናን ህይወታቸውን ሲያጡ ሀብታቸው ሲወድምና ሲፈናቀሉ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። መንግስት ካልጠበቀን ማን ነው የሚጠብቀን? ይህ ሁኔታ እስከ መቼ ነው የሚቀጥለው? ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከእርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከእርሶ የሚቀርብ አባቴ የለም። አጥፊውም፣ ጠፊውም፣ አቃጣዩም ገዳዩም ልጆቻቸው ናቸው። ከየትም ቢመጡ እና ለእርሶ ልስጥ ኃላፊነቱም እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከእርሶ በላይ ግን ቅርብ፣ ከእርሶ በላይ አባት ሀገሩን የሚያቅ ሰውን የሚያውቅ የጠፋውን በአይኑ አይቶ ለማስተካከል እድል ያለው ሰው የለም። እውነት ለመናገር እና በአባትነቶ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንዴ ገዳማት ወታደር ሲያስለጥኑ ያገኘ ናቸው። እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሶ ልጆች ስለሆኑ ሄደው ገስጸው፣ ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የቤተክርስቲያናችን መከራ ከእለት ወደ እለት እየጨመረ ያለው የመንግስት ዝምታው እስከ መቼ ነው? አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው ነው ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው? ሌላ ምንም ዓላማም የላትም። ስለዚህ ለምንድን ነው ነው መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች፣ 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። ሀምሳ ሁለቱ በሀገረ ስብከት ደረጃ መግለጫ ወጥቷል። ስልሳ ሰባቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። ሰማኒያ ሁለቱ በማህበራት ደረጃ ወደ መቶ አንድ የሚጠጉት ደግሞ በውጭ ሀገር ያሉ ቤተ ክርስቲያን የሃይማኖት አባቶች ግለሰቦች፣ በድምሩ ሶስት መቶ ሀያ ስድስት መግለጫዎች ወጥተዋል በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳይ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ? ለግድያ የሚቀሰቅሱ ላልተፈቀደ ሰልፍ የሚጋብዙ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው እነዚህ መግለጫዎች። አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል ሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸን ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተዋ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን፣ አባት መሆን የእናንተ ሚና ነው። እናንተ አባት አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን። እናንተ ላይ የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም እነዚህ አይነት አባቶች። ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛም የሚለውን ስላስተማሩ ስለተጋደሉም ጭምር እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው። ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተ ክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ መጎስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ ነው የምናስተናግደው። ምንፈልገው ሰላም ነው። ምንፈልገው ስራ ነው። ምንፈልገው ለውጥ ነው። ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። ኢትዮጵያ ከአንድ ቢሊዮን ዶላር በላይ ዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችውና እንደ አውሮፓውያኑ አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከአንድ ቢሊዮን ዶላር በላይ የውጭ ዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት ተጠናቀቀ። የኢትዮጵያ የገንዘብ ሚኒስትር ማክሰኞ ጥቅምት 4 ቀን 2018 ዓ.ም. በወጣው መግለጫ እንዳስታወቀው እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመት በፊት በዩሮ ቦንድ ሽያጭ የተገደረችውን 1 ቢሊዮን ዶላርና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ በወንዱን ከገዙት ወይም አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያን አቆጣጠር ከሴፕተምበር 25 እስከ ጥቅምት 13 ቀን 2025 ድረስ የተገደበው ውይይት ሲካሄድ መቆየቱን አስታውቋል። በውይይቱ ላይ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸውን ገልጿል። የኢትዮጵያን ቦንድ የገዙ ቡድኖች በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎች መሳተፋቸውን ጠቅሷል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድን ሳይጨመር ያለባት አጠቃላይ አንድ ቢሊዮን ዶላር ዳ በ18 በመቶ ቅናሽ ተደርጎበት ወደ 840 ሚሊዮን ዶላር ዝቅ እንዲደረግላት ይህንን መልሶ የተዋቀረዳ እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በአምስት ዓመት ውስጥ በስምንት እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅርቧን የገንዘብ ሚኒስቴር በመግለጫቸው አስታውሰዋል። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ 132.5 ሚሊዮን ዶላር ወለድ እንደ አውሮፓውያን አቆጣጠር እስከ ጁን 2026 ድረስ በሁለት ዙር ለመክፈል ዝግጁ መሆኗን አሳውቃለች። ይሁንና የአበዳሪዎቹን ቡድን የሚወክለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን ጥያቄ ባለመስማማት ራሱ ያዘጋጀውን የእዳ ማሻጋሸጊያ ማሻጋሸጊያና መልሶ ማዋቀሪያ ሰነድ እንዳቀረበ መግለጫ ያስረዳል። በዚህም መሰረት አበዳሪዎቹን የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድን ሳይጨምር ኢትዮጵያ ባለባት አንድ ቢሊዮን ዶላር እዳ ላይ የአስር በመቶ ቅናሽ በማድረግ አጠቃላይ እዳውን ወደ ዘጠኝ መቶ ሚሊዮን ዶላር ለማውረድ ይህንንም እንደ አውሮፓውያን አቆጣጠር ከሁለት ሺ ሀያ ስድስት ጀምሮ በአመት 300 ሚሊዮን ዶላር እኩል ክፍያ በመፈጸም እንደ አውሮፓውያን አቆጣጠር በጁላይ ወር 2029 እንድታጠናቅቅ የሚል ሰነድ ማቅረቡ መግለጫው ጠቁሟል። ከዚህ በተጨማሪ ቀደም ባሉት ዓመታት ሳይከፈል የተዘለለውን ወለድ እንደ አውሮፓውያን አቆጣጠር እስከ ጃንዋሪ 2026 ከፍላ እንድታጠናቅቅና በቀሪው ዕዳ ላይ የሚኖረውን 6.625 በመቶ ወለድ እስከ ጁላይ 2029 ድረስ በየአመቱ ከፍለው የሚጠይቅ ሰነድ አቅርቧል ተብሏል። ኢትዮጵያ ይህንን ባለመቀበል ሌላ የእዳ ሽግሽግና የክፍያ አማራጭ ያቀረበች ሲሆን በዚህም ያለባት ዋና የአንድ ቢሊዮን ዶላር እዳ ላይ የ15 በመቶ ቅናሽ ተደርጎላት ወደ 850 ሚሊዮን ዶላር ዝቅ እንዲል ይህንንም እንደ አውሮፓውያን አቆጣጠር ከጁላይ 2026 እስከ ጁላይ 2029 ባሉት ዓመታት ውስጥ ከፍላ ለማጠናቀቅ መጠየቋ ተጠቁሟል። አበዳሪዎቹን የወከለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን የመጨረሻ የእዳ መልሶ ማዋቀርና ሽግሽግ ባለመቀበል የራሱን አማራጭ ያቀረበ ሲሆን በዚህም ዋናውን አንድ ቢሊዮን ዶላር ዕዳ በ15 በመቶ በመቀነስ ወደ 850 ሚሊዮን ዶላር ለማውረድና የመክፈያ ጊዜውን በሶስት ዓመት በማራዘም እስከ ጁላይ 2029 ባለው ጊዜ ውስጥ ተከፍሎ እንዲጠናቀቅ ብሏል። ነገር ግን ጊዜያዊ ኮሚቴው ፋይናንስ ነክ ያልሆኑ የስምምነት ነጥቦች በዚህ የዕዳ መልሶ ማዋቀርና ሽግሽግ ሰነድ ውስጥ አካቶ አቅርቧል ያለው የገንዘብ ሚኒስትር በዚህ ምክንያት ውይይቱ ያለው ውጤት መጠናቀቁን ገልጿል። ይዋንም ውይይቱ ግልጽና ገንቢ ከመሆኑ ባሻገር ትርጉም ያለው ለውጥ የታየበት በመሆኑ ባጠረ ጊዜ ውስጥ በድጋሚ በመገናኘት ድርድሩን ለመቀጠልና እዩነተችን በመፍታት ከስምምነት ለመድረስ ተስፋ እንዳለው አስታውቋል። የኢትዮጵያ አጠቃላይ የውጭ እዳ መጠን 28.6 ቢሊዮን ዶላር ሲሆን ከዚህ ውስጥ ከፓሪስ ክለብ አበዳሪዎች ጋር በተደረገ ድርድር ባለፈው ሐምሌ ወር 3.5 ቢሊዮን ዶላር የዕዳ ቅነሳና በአጠቃላይ እስከ 8 ቢሊዮን ዶላር የመክፈያ ጊዜ ሽግሽግ ለማግኘት የሚያስችላትን የመግባቢያ ስምምነት ተፈራርማለች። ስምምነቱን የፈረሙት በወቅቱ የገንዘብ ሚኒስትር ዴኤታ በነበሩት ዶክተር ኢዮብ ተካልኝና በፓሪስ ክለብ ተወካይ መካከል የተፈረመ ሲሆን ይህ ስምምነት ተፈጻሚ ሊሆን የሚችለው ኢትዮጵያ ከውጭ የግላ በዳሪዎች ተበድራ ባልከፈለችው ዕዳ ላይ ተመሳሳይ የዕዳ መልሶ ማዋቀርና የመክፈያ ጊዜ ማራዘሚያ ማግኘት ከቻለች ብቻ እንደሆነ የቡድን ሀያ ሀገሮች በብድር ሽግግር ማዕቀፍ ያስገነዝባል። በተያያዘ መረጃ የልኡካን ቡድናቸውን ይዞ በዓለም ባንክ እና በዓለም የገንዘብ ድርጅት ዓመታዊ ወይም አይኤምኤፍ ስብሰባ ላይ እየተሳተፉ የሚገኙት የገንዘብ ሚኒስትሩ አቶ አህመድ ሸዴ ተጨማሪ የብድር ጥያቄ አቀረቡ። ከጥቅምት 3 ቀን 2018 ዓ.ም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ በሚገኘው ዓመታዊ ስብሰባ የገንዘብ ሚኒስትሩ፣ የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ የጠቅላይ ሚኒስትር ከፍተኛ አማካሪ አቶ ተክለወልድ አጥናፉና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የገንዘብ ሚኒስትሩ አቶ አህመድና ልዑካቸው ከአለም ባንክ ምስራቃዊና ደቡባዊ አፍሪካ ምክትል ፕሬዚዳንት ሚዲያሜ ዲኦፕ ጋር ባደረጉት ስብሰባ ሚኒስትሩ በግብርና ምርታማነት፣ በኢነርጂ፣ በሰውሀብት ልማት፣ በቀጠናዊ ትስስርና መሰረተ ልማት ከፍ ያለ የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸውን የሚኒስቴር ምስሪያ ቤቱ በድረገጹ አስተውቋል። አቶ አህመድ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና የፋይናንስ ድጋፍ እንዳመሰገኑ መንግስት እያካሄዳቸው ያሉ ዳታ ተኮር ሪፎርሞችን በተመለከተ ማብራራታቸውንና ሪፎርሙን ለማስቀጠል የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት መስጠታቸውን አክሏል። የዓለም ባንክ የምስራቃዊና አውሮፓ ደቡባዊ አፍሪካ ምክትል ፕሬዝዳንት በበኩላቸው በኢትዮጵያ ለኃይል ማስፋፊያ ለአነስተኛ አርሶ አደሮች ምርታማነት ፋይናንስና ትስስር ለመጨመር ጥራት ያለው የሰው ኃይል ወደ ስራ እንዲገባ አነስተኛ አምራቾችን ለመደገፍ ስራዎች ይከናወናሉ ማለታቸው ተገልጿል። የኢትዮጵያ ልኡክ ከዚሁ ዓመታዊ ስብሰባ ጎን ለጎን ከአይኤምኤፍ ምክትል ዳይሬክተር ኒጌል ክላርክ ጋር መወያየቱ ሚኒስትሩ አስታውቋል። የገንዘብ ሚኒስትሩ የኢትዮጵያን የሪፎርም ሂደት ሲያብራሩ ቁስ ስኬቶች መገኘታቸውን፣ የዋጋ ግሽበት መሰረታዊ በሚባል ደረጃ መቀነስም ከውጭ ንግድ የሚገኝ ገቢ መጨመሩም፣ በተለይም በወርቅ የአገሪቱ የገቢ ሂዳግ ከፍ ማለትና በኢትዮጵያ ያለው የቢዝነስ ሜዳ መሻሻል ማምጣቱን ማስረዳታቸው ተነግሯል። አቶ አህመድ የሪፎርም ሂደቱ ከፍተኛ የፋይናንስ ፍላጎት ማሳየቱን ጠቅሰው በዝቅተኛ ወለድ የሚወሰድና በአፍሪካ ትልቁን ኢኮኖሚ የሚመጥን ተጨማሪ ፋይናንስ ገንዘብ እንደሚፈልግ መጠየቃቸውም ተጠቁሟል።